አሪፍ ነው ማለት ነው። ቲቪያችሁ እዛ ጋር አለ ሶፋችሁ እዚች ጋር አለች። ከዛ በቃ እዚ ጋር የፈለጋችሁት ነገር እዚ ጋር ከላይ ይሰቃላችሁ፣ ፎቶችሁን አልበም ከፈለጋችሁ ይመስላል። እንግዲህ እዚ ጋር ቲቪያችሁ አለ፣ እዚ ጋር ሶፋችሁ እዚ ጋር አለ፣ ከዛ ኪችኑ እዛ ጋር አለ ማለት ነው። ይሄ ደግሞ ሌላ ይሄ ደግሞ ሌላ አይነት ዲሴት ነው። ከኋላ ቡኪንግ ሸልፍ አለ። ሰላም ዩቲዩብ ዛሬ መቼም የት ነው ያለው ትሎኝ አላችሁ። በመጀመሪያ ግን ከመጀመሪያ በፊት ቪዲዮችን አንድ ሺህ ሰብስክራይበር ደርሰናል። ለዚህም እናመሰግናለን እናመሰግናለን። ማለት ዛሬ ያለነው እንግዲህ አይኪያ ነው። አይኪያ ሄደን እንግዲህ አንዳንድ ሊቪንግ ሩሞች አሉ። ከኋላ እንደምታዩት ሊቪንግ ሩሙ በጣም ያበደ ነው። እስኪ አንስቼ ላሳያችሁ። ሰብስክራይብ ማድረግን እንዳይረሳ። እስኪ መጀመሪያው ሊቪንግ ሩሙ ይመስላል። እስኪ እስኪ አባቴ እዚህ ጋር መስራስጥ የዚህ ጋር መቀመጫውን ካፈልጋችሁ እንደዚህ አለ ማለት ነው። ከዛ እስኪ ሳሎናችሁም እዚህ ጋር ነው ያለው። ቲቪ እዚህ ጋር አለ። ይሄኛው ደግሞ እስኪ ሌላኛው ሊቪንግ ሮም ነው። ደግሞ ይሄኛው ትንሽ አነስ ያለ ይመስላል ቅድም ካየነው አንጻር ማለት ነው። ግን ስቲል አሪፍ ነው። እንግዲህ እንደምታዩት ሶፋችሁ እዚህ ጋር አለ። ሶፋችሁን እዚህ ጋር ታደርጋላችሁ። ቲቪያችሁ እዚህ ጋር ይሆናል። ከዛ እዚህ ጋር ሶፋ ይኖራል። ሶፋችሁት እዚህ ጋር ታደረጋላችሁ ማለት ነው እንግዲህ ፕራይሱ እንዳልኳችሁ በየቦታው ነው። ይሄ ቴብሉ ብቻ ስንት ነው? 19 ዶላር ሚል ይታየኛል። ይህ ማስቀመጫ ይሄኛው 14950 ዶላር ነው። ኤቭሪቲንግ ብቻ እንደ እንትኑ ነው። እዛ ጋር ምንድ ነው፣ 1 ዶላር ሚል ነገር ይታየኛል። ምን ነው አክምቷ ሶፋ ሴክሽናል ፎርሲት ኮርነር ማን ይላል። ይህ ሶፋ ከፈለጋችሁት ማ ነው አረ ዛሬ ዛሬ ያበደ ነው ያበደ ነው ነገር ነው የምናየው፣ ማለት ነው በጣም እቺ እቺ ደሞ አነስ ያለች ነች። ከፈለጋችሁ እቺኛን ማ ብደን በላሳያችሁ፣ እቺ እዚች ጋር ቲቪያችሁ እዚች ጋር አለች፣ እዚች ጋር ቲቪያችሁ አለች። ከዛ እዚ ጋር አሪፍ ዲዛይን ከፈለጋችሁ እንደዚህ ዲዛይን ታረጋላችሁ። ከዛ እቺ ቼር አለች እዚች ጋር፣ እቺኛ ቼር አለች፣ ይሄ ቼር አለ እዚ ጋር። ከዛ ከኋላም እንደምትዩት ንግድ ያበደ ነው። እዚ ጋር ሶፋችሁ እዚ ጋር ታረጋላችሁ ከዛ በኋላ ዲዛይን እዚህ ጋር ስኬት ቦርዳችሁ የምትሰቅሉ ከሆነ ምናምን ትሰቅላላችሁ እዚህ ጋር ማለት ነው። ያውላችሁ ስኬት ቦርዳችሁ እዚህ ጋር ታረጋላችሁ። እዚህ ጋር የቪኒል ፕሌየር ነው፣ ቪኒል ፕሌየር እዚህ ጋር አለ ወይ! በጣም የሚያምር ሩም ነው እስኪ፣ አሪፍ ሩም ነው ማለት ነው። ቲቪያችሁ እዛ ጋር አለ፣ ሶፋችሁ እዚች ጋር አለች። ከዛ በቃ እዚህ ጋር የፈለጋችሁት ነገር እዚህ ጋር ከላይ ትሰቅላላችሁ፣ ፎቶዋችሁን አልበም ከፈለጋችሁ ስኬት ቦርድ እዚህ ጋር የውሻዎቹ ማን ውሻ ፔት ምናምን ካላችሁ ማስቀመጫ እዚህ ጋር አለ አይ አሪፍ ነው አሪፍ ነው እስኪ ማብራቷም እዚህ ጋር አለች እዚህ ጋርም ካፓ አለች ከፈለጋችሁ ካፓም አለች ላችሁ ከፈለጋችሁ እዚ ጋር ፒሎም አለ ፒሎ ግን ማያዝ ከፈለጋችሁ ስንት ነው ፒሎ የሚ ነው ዘጠና አምስት ዶላር በሉት ፒሎ አሪፍ ነው ምንም አይልም ቲቪያችሁ እዛ ጋር አለ እቺ አነስ ያለች እንግዲህ አኔ ስታለች ሩም ከፈለጋችሁ እቺ ሩም ነው እንግዲህ ትምትውላት ማን ነው አሪፍ ነች እቺ ቺ ነው መስሎ። በጣም አሪፍ ናቸው። ቲቪ አለ እዚህ ጋር ኤቭሪቲንግ አሪፍ ነው። አስከኛው ደግሞ ሌላ ይሄ ሌላ ቺኛው ቅድም ያየነው እዚህ ጋር ያለው ኮምፕሊት ሊቪንግ ሩም ፎር አንደር 999 ይላል። ኦኬ የኛው ደግሞ ሌላ ክፍል ነው እዚህ ጋር ያለው። እዚህ ጋር ዴስክ አለ ከፈለጋችሁ እዚህ ጋር ላፕቶፓችሁ የምትሰሩ ከሆነ ምናምን ትጠቀማላችሁ። ከዛ እዚህ ጋር ደግሞ ምንድን ነው ይሄ ብርጭቆዋቸውን እቃችሁ ምናምን የምታስቀምጡበት እዚህ ጋር አለ፣ ሶስት ሰላሳ ስምንት ከዛ እዚህ ጋር ሚረር አለ። እዚህ ጋር ሚረር ኦን ደ ወል ብሏል። ከዛ ከኋላ ፎቶ ምናምን ስቀቡበት አለ። እዚህ ጋር አበባ ምናምን ታደርጋላችሁ። ከዛ ሊቪንግ ሩማችሁ ይህንን ይመስላል ማለት ነው። ከዛ በኋላ ሶፋችሁ እዚህ ጋር አለ፣ ቲቪያችሁ እዛ ጋር አለ። እንዴት እንደሚያምሩት አሪፍ። ሶፋችሁም እዚህ ጋር አለ ማለት ነው። ይሄ አሪፍ ነው፣ በጣም ያምራል። ይኸው ላሳያችሁ ከሮቆ አያችሁ፣ ሊቪንግ ሩማችሁ በዚህ በኩል ሴት ማድረግ ትችላላችሁ። ከፈለጋችሁ ዴስካችሁ እዛ ጋር፣ ሶፋ ቲቪያችሁን እዚህ ጋ። ይሄ ደግሞ ሌላ አይነት ሴት አፕ ነው። ከኋላ ቡኪንግ ሸልፍ አለ፣ ከስር ማስቀመጫ። ተፈልጉት ነገር ካለ እዚህ ጋር ታስቀምጣላችሁ። የስቶሪ ኮምቢኔሽኑ ስንት ነው የሚለው፣ አንድ ሺህ አምስት መቶ ዶላር። አሪፍ ነው፣ አሪፍ ነው። ከዛ ሊቪንግ ሩማችሁ ደግሞ ይህንን ሊመስል ይችላል። ያምራልኝ አሪፍ ነው። ሶፋችሁ እዚህ ጋር ታረጋላችሁ፣ ቲቪያችሁን እዚች ጋር ላምፓችሁ እዚች ጋር አለች። እዚህ ጋር ሌላ ወንበር ከፈልጋችሁ እዚህ ጋር አለ። እንዴት አያችሁ? ትኛው አሪፍ ነው። እንግዲህ ብዙ አይነት ሴታፕ ነው እያየ ነው ያለ ነዋ። ብዙ አይነት ሴታፕ ነው ያለው። አሪፍ ነው፣ አሪፍ ነው። እንግዲህ እዚህ ጋር ያለው ይሄ ፎርሲት እንትኑ ሶፋው ሴክሽን አሉ ማለት ነው። 1699 ዶላር ነው የሚሸጡ ይኸኛው። ከሌሎቹ እንግዲህ ሁሉም እየ ራሳቸው ፕራይስ አላቸው። ይኸኛው ላምፕ ለምሳሌ አሁን 9900 ዶላር በሉት። ይኸኛው ሶፋ ለትንሿ ስንት ነች? ይሄ ስንት ነው? ባ 200 ዶላር በሉት። ይኸኛው ለብቻው ከፈለጋችሁ ማለት ለብቻው ሲሆን ላይ የዚኛው ፕራይስ ማለት። አሪፍ ነው፣ አሪፍ ነው። እስኪ ሌላ ደግሞ እኔ እስኪ እዚህ ጋር በስመ ይሄኛው ያበደም። ይሄ በስመ ፍሪጅ አለ እዚህ ጋር እዛ ከዛዛ ጋር ኪችን ኤሪያ ምናምን አለ እዚህ ጋር። ከዛዛ ጋር ዳይኒንግ ኤሪያ እዛ ጋር አለ። እዚህ ጋርም እዚህ ጋርም ኦቨን ምናምን አለ እዚህ ጋር። ከዛዛ ጋር ሊቪንግ ሩማችሁ እዚህ ጋር አለ። ክሪስማስ ታይም ነው እዚህ ጋር፣ ክሪስማስ ታይም ነው እዚህ ጋር ግን፣ ሊቪንግ ሩም ከፈለጋችሁ እዚህ ጋር አለ። ይሄ ይሄ አሪፍ ነው እስካሁን ካየሁት። አይ ቲንክ ይሄኛው አሪፍ ሳይሆን አይቀርም። ይሄ እስካሁን ካየኋቸው ይሄ አሪፍ ሳይሆን አይቀርም። አነስ ያለ ከፈለጋችሁ እዚች ጋርም አሪፍ፣ ሴት አፕ ከፈለጋችሁ እዚህ ጋር አለ። ከዚህ ጋርም ሌላ ከፈለጋችሁ ሌላ አይነት ሴት አፕ አለ እዚህ ጋር። ኦኬ እንግባ እስኪ በደንብ አባቲ ፍርጅ፣ ምን አለ ፍርጅ ውስጥ? ከዛ በሎ በሎ በስም እቺኝ ማስ እንዴት አያት እቺ ደግሞ እንደንትነች ዶርም ማኑ ዶርም አልኩ ሁለት ተደራቢ ካለ ከስር ያለውን አያችሁት? ከስር ያለው ሴት አፕ ነው። እዚህ ጋር ሶፋ አለ። እዚህ ጋር ዴስክ፣ ላፕቶፓችሁና ምን አለ ከላይ ማደር ያለ ከፈለጋችሁ ደረጃ መውጪ የወላችሁ እዚህ ጋር አለ። ከዛ በዚህ በኩል ሻወር ምናምን አለ እዚህ ጋር፣ በዚህ በኩል እኔ ያለው ማለት ነው። ከዛ በዚህ ያው ተመልሰ እንወጣለን ማለት ነው። ከዛ እዚህ ጋር ደግሞ ቤድሩም ከፈለጋችሁ፣ እንደዚህም ቤድሩም አለ። ቲቪ እዚህ ጋር ነው ያለው። ይሄ በቃ ይሄ ያበደ ነው። ይሄ እስኪ አሁን ለምሳሌ ገባው ልበል፣ ገባው፣ ሊቪንግ ሩም ገባው። ከዛ በዚህ በኩል አርጋችሁ ኪችናችሁ ጋር ደረሳችሁ። ኪችን ኪችን ኪችን ምናምን ከዛ ይሄ ውዴት ነው ይመስሎታል? የተዘጋ ብር ነው። እዚህ እቃ ማንጠልጠል ምናምን ከፈለጋችሁ ትችል ታንጠለጥላላችሁ። ሻወሩም እዚህ እዚ ያለ አሪፍ ሴታፕ፣ ን ተመችቶኛል። እዚህ ትተኛላችሁ እዚህ ማለት ነው ከፈለጋችሁ። ኦኬ በጣም አሪፍ ነው። ኦኬ ሌላ እስኪ ሌላ ምንስ እስኪ፣ ወደዚህ። እነዚህ ሶፋዎች አሉ እንግዲህ እዚህ ጋር 99 ዶላር ሚላለ ሌላ ሴታፕ አለ። እዚህ ጋርም ከፈለጋችሁ ይሄ ቆንጆ ነው በስማ አነስ ያለ ኤሪያ ላይ እንግዲህ ሶፋ መንጣፍ ምንም ምንም ምንም ኤቭሪቲንግ እንደዚህ ሴታፕ ይደረጋል ማለት። እዚች ጋር ደግሞ ቤድሩም ነች አሪፍ ነው። እንግዲህ ሰብስክራይብ ማድረግ እንዳይረሳ። አሪፍ አሪፍ ነገር እያየን እንደሆነ ተስፋ አረጋለሁ። ዘዳይናሚክ ብሮ አንድ ሺ ሰብስክራይበር አልፈናል። ከዚህም በላይ ገና እንቀጥላለን። ሰብስክራይብ አድርጉ። ይመቻችሁ፣ ይመቻችሁ። ይሜ ይሜ ሰብስክራይብ ማድረግ እንዳይረሳ። በዛሬ ቪዲዮችን እንግዲህ እንዴት አይነት የተለያዩ ሴታፖች ሊቪንግ ሩም ሴታፖች ተመልክተናል። አሪፍ አሪፍ ያዲያዎች እንዳገኛችሁበት አስባለሁ። እንዴት አርጋችሁ ዲዛይን ማድረግ እንዳለባችሁ ሩማችሁ ምና ብቻ ለማየት በጣም ደስ የሚል ነገር ነው። አይዶንት ነው ሊቪንግ ሩማችሁ እንደዚህ አርጋችሁ ሴታፕ፣ ሶፋችሁ፣ ሴክሽናሎች፣ ቲቪ ላይክ እንዴት ማሳመር እንዳለባችሁ ነው የተመለከት ነው ማለት ነው። አይኪያ ነው የነበርኩት ማለት ነው። ቻናልችን ሰብስክራይብ ማድረግ እንዳይረሳ ገና እንቀጥላለን። ይመቻችሁ። አምስት ሺህ ሰብስክራይበር ከዲሴምበር ሰርቲ ፈርስት ከዲሴምበር ሰላሳ አንድ በፊት አምስት ሺህ ሰብስክራይበር ለመሄድ ነው እየሄደን ያለ ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ ይመቻችሁ።